ትክቻለሁ አዎ፣ የነካውበትን ይዝን የጉራጌ እናቱን ቀብሮ ድንኳ ላይ እንግዲህ አስቀምጦ ሱቅ ይከፍታል። ስትል ያንቺ እናት ይቀበሩ አባትሽ ሜቢ እናታቸውን ቀብረው ሄደው ሊሆን ይችላል የሚ ነግሪያታለው። ሶሻል ሚዲያ ላይ እስከመጣኝ ድረስ ሰው ለማናደድ ፈን አድርጌያለው። አዎ፣ በእሷ ፈን አድርጌያለው። እሷም በእኔ ፈንታ አድርግ። ከዛ በተረፈ ልጆቼ ተነኩ ብላ ስላለቀሰች እኔ ሮማን ተሰማ አልነካኋትም። ከእንደዚህ አይነት ባለጌዎች ጋም ስተባበር አልገኝም። እነዚህ የእሷን ልጆች የዘቀዘቁ እኔ የታገልኩለት ከአስራ ምናምን በላይ የታገልኩለት የጉራጌ ትግል ሮማን ሰደበችን ብለው ልጆችን ዘቅዝቀዋል፣ ዘቅዝቀዋል። የእኔ ልጆች ሲዘቀዘቁ የት ነበራችሁ? ግዴታ ወጥቼ የማልቀስ ነበረብኝ። ተሰድበዋል፣ የእኔ ልጆች። የእኔ ልጆች ስለተሰደቡ የእሷን ልጆች ሲሰደቡ የሚባል አይዲዮሎጂ የለም። ማንም ሰው የሰው ልጅ የሚናገር ባለጌ ነው። ባለጌ እና ባለጌ። ከእንደዚህ አይነት ሰው ጋር አብሬ ማላቅም ላብርም አልችልም። ከዛ በተረፈ የምታለቀልቁ እኔ ሮማን ተሰማ ማንንም አባታችሁ እንደማልሰማ እንድታቁ። ከአለቅላቂ ጋር ልቆም አልችልም። ሂዱና አለቅልቁ። አበሻ የታወቃችሁ ናችሁ። አለቅላቂ አበሻ ጎረቤት ቀይ ሱሪ ሲገዛ ቀይ ሱሪ ምትለብስ፣ ቢጫ ሱሪ ስትለብስ ቢጫ ሱሪ ምትለብስ ሀቢባ ላይ ተነስታችሁ አሁን የምታጋግሏት ሁላችሁ የእናንተ ሚዲያ ስለያዘችባችሁ ነው፣ ሳቢ ስለቀነሰባችሁ ነው የተነሳችሁባት። እኔ በዩቱብ አልተዳደር፣ በቲክቶክ አልደራደር። ገብተህ ቤቴን ያው ሰብስክራይብ አርጉልኝ እያላቅም ወደው ፈቅደው ደስ ብሏቸው ላረጉ እንጂ እኔ ሮማን ተሰማ ልለምን ቲክቶክ ላይ መጥቼ ሶስት አራት ጌም ተጫውቼ በቃኝ የምል ሰው ነኝ። እኔ በጌም ልተዳድር አልመጣሁም። ፈል አረግ ነው የምመጣው። ከዛ በተረፈ ስራ ጀምር ያለው ስራ እሰራለሁ። ስለዚህ ይቅርታ ጠይቂ ተብላ አራት ፊደል አላወጣም ብላ ልጆቿን ለዘቀዘቁባት ሄዳችሁ እሷን በበኩላ ለጉራጌ አባቶች ማስጠየቅ ትችላለች። ማን እንደሚሳደም እንኳን ፊታቸውን ከልለው ውስጣቸው ቲክቶካቸው ላይ ብታገኟቸው ባግራውንዳቸው የማይተዋወቅ ናቸው። እና እነሱ ተናገሯትና፣ እኔን ሮማን የምትናገሩ የምሰማችሁ ነገር የለም። ተኝተት ተኩስ። እያንዳንድ የእኔ ሮማን ልጅ ሲነካ አንዳችሁ መታችሁ እኮ ኝኝኛል። ግዴታ እኔ ማልቀስ አለብኝ። በአፋን ኩሉ ሀ ጠራው። እኔ የምሰማ ማንም የለም። የነኳትን ሂድና ጠይቁ። ምድረ አፎቅ ፏቄ አቃጣሪ አበሻ እድሜ ልክ ማቃጠር ስራችሁ፣ ማቃጠርና ማቃጠር ነው። እኔ ሮማን ተሰማ እንኳን ለሙቅ ለገንፏ አልደነግጥ። እኔ ኮ ጠዋት እንደውም መበሻሸት ካለ እኔ ፈን ደስ ይለኛል። ሀቢባ መሻሸቅ የምትወዱ ነው የመሰለኝ። ለምን እንትኑን እኔ እንጃውን ትታ ማስክ ይዛ መጣች ሶ እኔ ደግሞ ፈን በዛ ላረግ ማስክ ልገዛ ነበር። ሳያት መሯት ቲክቶክ የመኖሬ ምንድን ያለችው ሙዚቃ ህይወቴ ለምለው ቲክቶክ ህይወቴ ስትል፣ አይ በቃ ዳትማች ህይወቷ ከሆነ ይቅር ብዬ አቆምኩ። እና የሰደቧትን ሄዳትናገር እንጂ እንደዚህ በፊቴ ፈን አረገች አርግ ያለው መፊትሽ ላትተማመኝ ነው እ ከሰው ጋር ስትጣይ፣ ብርቱካንዬ፣ ከረሜላ ቆንጅዬ፣ ስታምሪ አፍንጫ ሰልካካ እያልኩ ልጣላሽ አልችልም። ማብሸቅ ነው መበሻሸቅ ነው። መበሻሸቅ ካልቻሽ ምን ልሰሪ? ቲክቶክ ላይ መጣሽ፣ መበሻሸቅ ያለ ነው፣ ፈን ማረግ ያለ ነው። መበሻሸቅ ካልቻሽ አለመምጣት። ልጆችሽ በመነካታቸው እኔም ማዝኛለው። እግዚአብሔር በሚያውቀው ልጆችሽ መነካት አለባቸው ብዬ አላምነም። አይደለም በዚህ መልኩ እንደዚህ የብልግና ንግግር ቀርቶ አይደለም፣ ማንም ልጆችሽን መንካት መብት የለውም። ይሄ የብልግና ጥግ ነው። የብልግና ጥግ፣ የብልግና ጥግ ነው ማሬ። የምትባል አንተ የሸርሙጣ ልጅ እናት ድንጋይ በላች። የምወደውን የክብር ፎቶ አድርገ እኔ እንሳደባለሁ ብትል አንተ የሸተትክ ሸታታ ክብርን ይዘቁጭ በል አንተ ንፍጣ። አንተ የሸተትክ የጀግና ፎቶ ይዘህ እዚህ ጋር የምትሳደብ አንተ ግን ማለት ነው፣ እሱ የሞተለት ዓላማ ይሄ አይደለም። አንተ የሸተትክ የገማህ ማለት ነው። ቅርናታም ቡስቲ፣ ደደብ፣ ክብረቢስ፣ እከካምነ ፎቶውን አድርገህ እንደፈለግኩን፣ እሱ የሞተው ከጎንደር ድረስ ወጥቶ ኢትዮጵያ መጥቶ ሲሰዋ የተሰዋው ለምክንያት ነው። እንዳንተ አይነት ሽንታም ፕሮፋይሉን አድርጎ ሊሳደብ አይደለም። አንተ ልምጥምጥ፣ ሽንታም፣ የሽንታም ልጅ ንፍጣ፣ መድረሻ ቢስ ማንም አባ እኔ ሮማን የሚያሸማቅቅ ምንም የለኝም እንዳለ ረግጬ ረግጬ ነው ማስቀምጣችሁ። ክብር ካልውድድላችሁ በአፋን ሁሉ ሀጠራው ሄደ የምታውራበት ሂድ። ስራ ላይ ነኝ እኔ። ስራ ሰርቼ ስመጣ እዚህ ስንት ስትግማሙ ስላገኘዋችሁ ነው። ክብራችሁ ይዛችሁ ቁጭ በሉ። ማን አባ የሚሰማ አለ? ኒሩማን የጀግና በተለይ ፎቶ አርጋችሁ ብሰድቡኝ ወደዛ ነው ዞሬ የምረግጣችሁ። ስርዓት ይዛችሁ ቁጭ በሉ። እንዳትለፋጠጥ ከኔ ጋ ክብረ ቢስ መድረሻ ቢስ አለቅላቂ አበሻ በድዬ ደረስክበት ማለቅለቅ ነው ስራ ምን ተፈጠረ ብለው እኮ አታይም። ለማለቅለቅ ማንንም እኔ ማንም አባ የሚያሸማቀቅ ምንም ነገር የለኝም። ልክስክስ አለቅላቂዎች ድስጣፍ እኔ ሮማን ተሰማ። ሳለቅስ ብታይኝ ስለ ክርስቶስ ፍቅር ነው። ሳለቅስ ብታይኝ ሰው ተቸገረ ብዬ ነው። ቲክቶክ ላይ ስመጣ እንደምረገጥ አውቄ እንኳን ቤተሰቦቼ የሞቱ ታቴ ከእንትን መተው እንደሚረገጡ አውቄ ነው የመጣሁት። ማንም ማንንም ቢረግጥ እኔን እንዲህም የሚያደርግ የለኝም። አውቄው ነው ሚዲያ ላይ የመጣሁት። ኤቭሪ ሲንግል ደይ የኔ ልጆች ሲፖሰቱ አላያችሁ። ግዴታ እዚህ ጋር በጥቼ ልጆች የተፖስተው ዝማናችሁ ምናው ዝማናት የኔ ልጆች የአዲስ አበባ ልጆች ሰብስበው ሲረግጧቸው አላያችሁም? አላያችሁም ምድረ ፎቅ አቃቃጣሪ አላያችሁም? ወየኔ ሕፃናት ከአንዱም ሶስቱ ልጄን አውጥተው የአዲስ አበባ ልጆች ሲረግጡ አላያችሁ? ሲሳደቡ ልጅ ሳይቀር ሲፖሰት ምድረ አቃጣሪ ድስጣም ማለት ነው። ማልቀስ አለብኝ እንዴ ወጥቼ ሚዲያ ላይ ስትመጪ ልጅሽም ምንሽም ይረገጣል። የሚረግጡትን ወይኮት አድርጋችሁ ማንም የትም ቦታ እኔ በኮንፊደንስ እናገራለሁ። ማንም የእኔን ልጅ ሳይነካ ይነካውበት የለም። የተጣላው ከእሷ ጋር ነው። ይቅርታ ጠይቄ ያልኳት እሷን ነው። እኔ ልጆቿ ጋር ሊያዘልል የሚችል ምንም ነገር የለኝም። እሷ የጉራጌን እናት በዛ መልኩ ስትዘረጥጥ የእሷን እና ልተውላት አልችልም። የጉራጌ እናት ሞታ ተቀብራ ሬሳ ላይ እንትን ይዘው ሄደው እንደዚህ ብላ ለፍልፋ፣ እሷን ረግጫታለሁ። እናትና አባቷን ረግጫቸዋለሁ። አይዱ እሷን ቀልጄ ባታለሁ በፊቷ ጅብ ዘንጦ ብዬ እና ልትበሻሸቅ መታ ለምናት እንደ በዚህ በልጆቿ የሚሰማ ስሜት ሊኖር ይችላል ታልቅ እኔ ግን ከቲክቶክ ከፌስቡክ ጀምሬ ስለለመርኩት ምንም አይመስለኝ የማቀው ሰው ግን ስለ ልጅ ከተናገረ ረግጬ፣ ልጆች ካሉት ልጆቹ ጋር ነው የምመጣው። ልጆቹ ጋር ነው የምመጣው። የኔ ልጆች ሲረገጡ አላያችሁም? ዓይናችሁ መዲያን ያለም ድርግም አርጎ ያጠፋው፣ ዓይንሽን ድርግም አርጎ አቃጣሪ፣ አቃጣሪ፣ ቱልቱላ፣ አበሻ አቃጣሪ፣ ቤስቲያም ሁላ በሀቢብ አቂጥ እነፍሳላችሁ። ዛሬ ደግሞ ስንት ነገር ስትውላት የነበራችሁ ገብታችሁ በሷ ቂጥ ልፍሳ። የኔ ቂጥ ይቀመጥና በእሱ ቂጥ እነፍሳላችሁ። ግማታ ሙላ። ማንም ምሰማህ የለ። ንፍጣ ሮማን ጋር መተል ታውራ ነው እንዲ ምድረ ዥልጥ ፎቶን የዘቀዘቀ ሄደ ጠይቅን ያዶንጊበሽት ማንም አባኔን ለማሸማቀቅ ብትሞክር ምሰማህ ነገር የለ። እጅ እስከምመጣ ይግማማሉ እንዴ ነግሬሃለሁ። ማንም እኔ ሰው አልነካም። ከነካችሁኝ ልጄን የነካ ልጁን ረግጣለሁ። እኔን ስትነኩ እናንተን ነካለሁ። ሃይማኖቴን ስትነካ ሃይማኖትን ረግጣለሁ። ብሄር ምያለሁ። ብሄሬን ብትነኩ ብሄራችሁን አልነካም። ቢኮዝ በዚህ በማዕተቤ በማልደራደርበት ብሄር ላነካም እያለሁ

ይሄን የሰደባትን ልጅ ፈልጋችሁ ለምን አታዘጉትም? እዚህ ቁጭ ብላችሁ እሷ ቤት ከምታሟሙቁ ልጁን ስሙን ጽፋችሁ ገብታችሁ ለምን ቦይኮት አድርጋችሁ አታቃጥሉበትም? እንኳን እሷ አይደለም እዛ ላይ ገዝቱ ላይ ያሉትን ጠቅላላ ቼክ አርጋችሁ ለምን አታዘጉባቸው? እንደዚህ አይነት ባለጌ ለህብረተሰቡ አይጠቅምም፣ ለማንም አይጠቅምም። እነዚያውም ማንነታቸው መነታቸው የማይታወቅ አጋጣሚ ጠብቀው የሚሰድቧት ሰው ሊሆን ይችላል። ስለዚህ ፈልጋ አሳደ ማን ናቸው ብለ፣ የጉራጌ ልጆች በዚህ መልኩ ከተሳደቡ በሚጠየቁት ይጠየቃል። ማን እንደሆነ እስክሪንሹት አድርጋችሁ አምጡልኝ። ባግራውንዱን አስጠርቼ ጉራጌ ከሆነ መቤቴ፣ ምስክሬ፣ እኔ ራሴ አልፋታውም። ማን የሰደባት ምንድነው? እስክሪንሹት አድርጋችሁ በውስጥ ላኩልኝ። ይጠየቃል። አይችልም፣ መብት የለውም። ህጻን ልጅ ነፍስ ያላወቀ የተጣላችሁ እሷ እየተናገረችው እሷ፣ ለምንድን ነው የሚሳደበው? ልጆቿ ልጆቿ ምን አረጉ፣ እንኳን ልጆቿ ባሏ ምን አድረገ? እንዴ ገደብ፣ ስርዓት ለዛ አለው። ከኔ ጋር እኮ ተበሻሽቃለች ጥግ ድረስ አብሽቅያታለሁ። ግን ልጆቿ ምን አረጉ? ህፃናቶች ምን አደረጓችሁ? ዩሲ ለእንትን እንኳን አትሆኑ። አሁን የጉራጌ ሽማግሌዎች ስታስጠይቁባት ይኸው፣ ልጆችን እንዲሰደቡ ሲሉ ወደ እናንተ ዞረው እናንተኑ ነው የሚረግሟችሁ። ያ አስባ ትናገርም፣ እሱን አላልኩም። አስባ ትናገርም ላልችው። በጣም በቃ ለጻ ልጅ እንደት ነው? በጣም የሚያስጠላ ቃል ስለተናገሩ እንጂ እሷን ለምን ይህን ጉራጌ ያለችው ትክክል ነው ትክክል አይደለም ብዬ አይደለም። ይሄ የጉራጌዎች መልስ ነው። ትክክል ነው ትክክል አይደለም የሚሉት ጉራጌዎች ናቸው። ቢከስ ጉራጌ ተብሎ ስለተጠራ ማለት ነው። አማራ ሲባል ደግሞ አማራ ነኝ። እንዲህ ትክክል ነሽ ትክክል አይደለሽ የምልበት የራሴ መንገድ አለኝ። ጉራጌዎች ለምን ትሰደቧት? ለምን ትክክል አሉ። እሷ ትልቅ ሰውና ብትሰደብም ትችለዋለች፣ ምናምን ነገር ልጆች ሲሆኑ ነው የደበረኝ። ሮሚ ገባሽ? በቃ ልጆቹ በዛ ልክ አንቻሁን ባለፈው እኔም ተናገር ያለ ልጅሽን በዛ ልክ ልጆች ለጥፈው አይቻለው። ሮማን ከነ ልጇ ሞተች ምናምን ብለው የወንድ ልጅሽን ፎቶ ለጥፈው እያለቀሱ አይቻለ። ይሄ አግባብ አይደለም፣ ገባሽ? እና በዛ የተነሳ ነው ሮሚ ገብቼ በጣም ስላሳዘነች ነው በልጆቿ፣ አንትን ያለው ያ ነገር ነው እንጂ እኔ በጉራጌ ትክክልሽ ሀሳብሽ ትክክል ነው ብዬ አልደገፍኳትም። ለምን ይሄ የጉራጌዎች መልስ ነው። በቃ ጉራጌዎች ትክክላት ካሉ ትክክላት፣ አይደለችም ካሉ አይደለችም ነው። ይሄ የራሳቸው አመለካከት ነው። እኔም ልክ እንደ አማራ እንደምለው ነው። ግን ልጆቿ ግን ሲነኩ ትንሽ ከፋኛ ያለው ነገር ሮሚ እንኳን አልኩኝ እ አልኩኝ የማሜ ልጅ አል የአባበል ልጅ አልኩ፣ የቆለጠን ልጅ አልኩ። ደግ እንኳን አልኩ። ተበዱ በእናታችሁ ተዘቅዘቁመንት ላያላችሁ ታነፉ። ምን አባታችሁ ታመጣላችሁ? እኔ ሮማንን ላወራን የመጣሁት ለምን በቂጣችሁ አትታከሉም? ኦኬ፣ ተነፉ ስቲ እንዳይወልዱ ኮንዶም እያስገቡ እንዴ! እኔ ሀሳቤ የተናገርኩት እየየ አትበሉ እየየ፣ በየሰው ቤት እየጠበቃችሁ እየመጣችሁ አታልቅሱ። እና ሮሚ ያለኝ ነው ያለው ነገር ይሄ እንጂ አንቺን እንትን በማለት ቮይስ ልክ ሄድሻለሁ። ከሰማሽ በዛ መንገድ አ ልክ ሄድሻለሁ። ትናንትም በውስጥ እኔ ሰው ስላንቀሳሰረ የአንቺን አይዲዮሎጂ አውቀዋለሁ ጉራጌ ዛሬ አይደለም። የዛኔ እንትን በሆንበት ሰዓት አጠገባችን ቆመሽ

ጉራጌን ሰደብሽ ብለው ፎቶን ዘቅዝቀው ሰድበውኛል። ይሄን ታውቂያለሽ? ከአንድም ሁለት አንዱ ጀርመን ነው የሚኖረው፣ አንዱ ሰውዲ ነው የሚኖረው። እራሳቸው የጉራጌ ልጆች የኔን ፎቶ ዘቅዝቀው ሰድበውኛል። የምሬን ነው የሚልሽ ቤት ታዩ ምንድን ነው እኔ ይሄ ነገር አግባብ አይደለም። እሷ ልጆቿ ምን አደረጉ? ዱዳ ናቸው እኮ ልጆቿ። እኔ እዚህ ሚዲያ ላይ ልጆቹን የተናገርኩበት

የእሱንና እንትና ልጄን ሰድባ ፍሬ አጥነገርጋት መታ በምንተዋወቀው ሰው መታ ይቅርታ ስጠይቀኝ ይዘጋሁት የመሳ ደብሱስ ሳለብኝ ማንም በልጄ ከመጡ በልጃቸው ነው። ሀቢባን እኔ እራሷን የነከዋት እራሷንና ራሷን የተጣላሁት። ሌላው ለሚያደርገው ግን እኔ ታቂኛለሽ። እዚህ ጋ እጫወታለሁ የጉራጌ ልጆች ጋር በመጨረሻ እንትንም አልሄድም እነሱ ጋር ታቂያለሽ። የሆነ ነገር ከተጠራው ካልሆነ የራሳቸው ቡድን አላቸው የሚጫወቱበት። እኔ እዚህ ጋር እንደ ኢትዮጵያዊ እንደ አዲስ አበባ ልጅ የራሴ ቡድን አለኝ። እኔ ቤት እንኳን አንዳቸው አድሚን የላቸውም፣ እኔ ጋ አይመጡ። ይሄ ችግር ሲፈጠር ግን በውስጥ ሮማን እንዲተደረግን ሲሉ እንዳንዴ ጉራጌ ተወላድ መቅረት አለበት። ይሄ ነገር ሰንቢያት አለው። እኔ ልጆቿን ወደፊትም አልነካ ልነካም አልችልም። የነካባትን ሰው እኔ ራሴ ቆሜ አስጠይቀዋለሁ። ራሷን መስደብ ይችላሉ። አራት ቃል ወጥቷት ይቅርታ ብላ እኔን እንኳን ማሳጣት ትችላለህ። ቤታዩ እኔ ለክፋት ተናገረች አላልኩም። እኔ ጎበዝ ለማለት ብዬ ምየት ተደራርሽ እኔ ፈን ለማድረግ ነው። አፍና ስትመጣ እኔ እኮ እየቀለድኩ ፈን እያደረጉ ነው። እኔ ሌላ ነገር የለኝም። ሰው ወደ ሌላ እግዚአሔሩሮሚ፣ እኮ በጠዋት ተነስተሽ እኮ መድኃኒት እንድትረሳው ነው ም ቀጥቅጠሽ ቀጥቅጠሽ ያንችን እኮ እረዳለሁ። ለምሳሌ አንችን የተናገርሽበትን ከዚህ በፊት ማን ነው ሀቢባስ ሲሰድቧት ቀጥለ ጥብለሽ ቆመሽላት አይቻለሁ። እውነ ለመናገር ማለት ነው። ለእውነ ከፈረደ ቆመሽላ ስትከራከሪ ምናምን አይቻለሁ። አሁን ደግሞ በተናገረችው ነገር ከሀሳብሽ ጋር ስላልተስማማ ደግሞ ተናገረሻታል። እኔ ችግሩ ምንድነው ያ በዛን ያህል ልጆቿን ነው የደበረኝ እንጂ አባባሬ ይደግፍ የለም። ማንንም የጉራጌ ልጆች ልጇ አትነካ የሚል ማንም አይኖርም። መብራሃን አግባብ አይደለም። አይኒ እኔማ እንደ እኔ ስታለቅስ አይቼ ነው እንጂ እኔ ማን ራሱ እንደሰደበ ምናምን ለመናገር አላየው ማንሁም ምንሁም ብሔሩንም አላየውም። ወንድ ነው ወንድ ነው አሉ ወንድ ነው ይታወቃል። ደርሶኝ እንትና ማን ነው የሚባል ብለው ጻፉልኝ እኮ አሁን እስቲ ማን እንደሆነ አሁን በውስጥ አጣርቼ እውነት ልክ የእሷ ቤተሰብ ተፈልጎ እንደተገኘ የእሱን መፈለግና ቤተሰቦቹ ፊት ይሄ ድምጽ መቅረብ አለበት። ነውር ነው። መዳን ያለምን ብልግና ነው። በጣም ማብሸቅ እኮ በራ ራሷ ትበሻሸቅ ያለች እኮ ምን ልሁን ብለሽ ነው? ልጆቿ እዚህ ጋ አይመጡ፣ ምን አይመጡ። አሮሚ ያለው ነገር ይሄ ነው። አሁን ወደ እንትን እየሄድኩኝ ነው። ተረራርተናል። ያንን ቁዝር ያማረብሽ እንደዚህ ሮሚ አይኖ አይኖ እንደምትቃጠሉ ኮመንትሬን፣ አንደኛ ሚዜ ኔ እናት እንደዚህ እንደምታምሪ እኮ አላውቅም ነበር። እስኪ ቅጥል ሚዜ ነው የምፈልገው። ችግር የለውም። ለማን እኔ እኮ ሮሚ ጨጓራቸው ቅጥሬ አትቃጠሉ። አሁን ኮሜንታችሁን ላይ እንዲሁ በቃ ዝም ብለሽ ተቃጥላችሁ ነው የምትወጡትኝ። ለማንኛውም ሮሚዬ ሁሌ ምንሽ እወድሻለሁ። ይህ ነው ዳት ሮሚዬ በደንብ እንደምወድሽ በደንብ ጠንቃሽ ታውቂያለሽ። ለምትወድን ኮመንት ላይ ላላችሁ